እንዴት ናችሁ ደህና ናችሁ ከዚህ ሁን ነበረ አሁን ቀኑም ትናንትና ነበር መሄድ የነበረብን እኔ የምለው ቤተሰብ እኛን ለመሸወድ ማለት በዚህ ልክ መዋሸጥ አይጠበቅባቸውም ብዬ አስባለሁ የሆነን ለመናገር ማለት ነው ምክንያቱም እንደው ታውቃላችሁ እነሱ ኢትዮጵያ ማለቴ ኢትዮጵያ ሰው ሀገር ስላለው ኢትዮጵያ ማለቴ ነው እና ቡታጀራ ሄዶ ተዝናንቶ ከተመለሱ በኋላ ተመልሶአል በዚህ አጋጣሚ ማለት ነው እና ተመልሶአል እንግዲህ ካያችሁት በዚህ ትላንትና፣ በዚህም ጽጌም ስቶሪ ላይ አድርጎ ነበረ። ከኋላ ዙም አድርጋችሁ ቪዲዮ ከተደለተ አላውቅም፣ ነገር ግን ዙም አድርጋችሁ ማየት ትችላላችሁ። የአብሬሽ መኪና መኪና ነበረ ከኋላ የነበረው ከቀይ መኪና ውሃ ላይ ነበረው ማለት ነው እና እነሱ እየጨፈሩ በልቶ ጠጥቶ አመት በዓሉ ካለፈ በኋላ ውሸታቸው ከተጋለጠ በኋላ ገባቸው አይደለ፣ ውሸታቸው ስለተጋለጠ በምን ምክንያት ለኦዲየንስ እናብራራስ ብሎ አሁን ልክ እንደ አዲስ እንሂድ ብሎ መጡ ማለት ነው። ከዛስ ዛሬ ይሆናል ወይ ደሞ ነገ አብሪሽና ሄርሜን ለአንድ አይነት ሀበሻ ቀሚስ ለብሶ ሊመጡልን ይችላሉ። ለጥፎ ከዛ የመስቀል ድባቡ እንደመራውን ሲበሉ የነበረ ሁሉም ነገር ቀርጾ ያሳያሉ ማለት ነው። ገባቸው አይደለ። ካሜራማን በዛ አጋጣሚ አብሪሽ ነበር የዛ ቀን አብሪሽም እየቀረጸ ነበረ። ሌሎችም እየቀረጹት ነበረ ማለት ነው። ግን ተደብቆ ነበረ ፊቱን ለማሳየት አልፈለገም ነበረ፣ ካሜራ ላይ በጣም በብዙ ጥረት እንደምንም ሆነን ፊቱን ዙም እያደረግን ምን እያደረግን አገኘን ማለት ነው። ገባችሁ አይደለ? ሚዲያ ላይ ወጡ። በጣም አቤልን ካያችሁ ተሸማቀቀ በዛ ስጠራው የዛ ሰዓት ማለት ነው። እና ሚዲያ ላይ መውጣት አልፈለጉን ነበረ። ምክንያቱም እነሱ ድራማውን ማዝለቅ ነበረ የፈለጉት። የትኛው ድራማ ካላችሁ ደግሞ አብርሽ ታሞ በሩታ ምክንያት በቃ አለን እስከ ሆስፒታል ድረስ ሊሰሩ አስቦ ነበረ። ልክ በቃ በቃ ራሱን በጣም እንደተጎዳ ሩታን እንደሚያፈቅራት በጣም ፈልጎ ነበረ። ነገር ግን ያ ነገር አልተሳካላቸውም። ገባቸው አይደለ? ብዙ ኦዲየንሶች ነቃ። አንተ ቡታጀራ ላይ እየተዝናና ምናምን ተኝተ ምናምን ሲባል ማለት ነው ተነሳላችሁ። ተነሳና በአንዴ ደግሞ ማለት ነው በሁለት እግር ቆሞ በአንዴ ቡታጀራ ካልሄድን ብላ ትናንትና እንግዲህ ካያችሁት ማለት ነው በጣም እና ሌላውን ተውትና፣ እኔ ገረመ። ሌላው ማለት ነው ልንገራችሁ ማለት ነው ማለት ኦዲንስን በዚህ ልክ እንደሚዋሹ ያውቃሉ። እዚህ አጋጣሚ ማለት ነው የአብርሽ ውሸትም ተጋልጧል። በዚህ አጋጣሚ ማለት ነው፣ ግን እንደሚዋሹ ኦዲንስ እንዳወቅን አውቋል። እነሱ ያየን ያላየ የራሳቸው ጉዳይ ብሎ ነው የሚፖስቱት የሚመስለኝ፣ ምክንያቱም የእውነት እንደሆነ እኛ እንትን እንላለን ማለት ነው። ገባቸው አይደል አብርሽ ትናንትና ታሞ በጣም በቀያ እያጎረሱት ምናምን በአንድ የተነስተው ደግሞ ብታጀራ ካልሄድን ብሎ በአንድ እየሳቀ ምናምን፣ አንድ ሰው አይመጣም መቼም፣ አይመጣም። ሌላ ፓርቲ ኖሮ ነበረ፣ ግን እነሱ ምንድነው ውሸታም እንደሆኑ ስላወቅንባቸው እንደዚህ ሆኖ መጥ ማለት ነው ያለሁት። ስለዚህ መሄድ ትችላለህ አንተ ግልፍጥነቱ ማለት ነው። የእውነት ለመናገር እኔ ከአብርሽ ጋር ምንም ነገር የለብኝም። ገባችሁ? ምንም ነገር አንዳንድ ሰዎች አላችሁ። በዚህ አጋጣሚ ልንገራችሁማ ማለት ነው አፈቅረሉ ብለሽ ነበረ እና እሱን ቢስላለሽ ከዛ ደግሞ ማለት ነው ሩታንም አንቺንም አይፈልግሽም ምናምን የምትሉ የአብርሽ ዝንቦች አላችሁ። ዝንብ ደግሞ የት እንደ ጠብ እንደሚል ታውቃላችሁ ማለት ነው። እና ያ ማለት እንግዲህ የእውነት እናንተ ጎበዝ ከሆናችሁ ማለት ነው፣ ጎበዝ ከሆናችሁ ጎበዝ ከሆናችሁ ትወና ልመዱ ገባችሁ አይደለ እኔ አብርሽን እንኳን ላፈቅረው ማለት ነው ላፈቅረው እንኳን ትታችሁ ምንም መናገር አልፈልግም እኔ ወንድሜ ነው በጣም ጥሩ ልጅ ነው እ ስለዚህ በጣም አከብረዋለው አደንቀዋለው ምክንያቱም መስራትም ስለሚችል ብዙ ሰዎቹንም ከስደት ስላስተረፈ ተመርቆ ቁጭ አሉትንም ስራ ስለፈ እሱን እኔ አልክድም። እንደናንተ ግግም ያልኩ ገገም አይደለም። በዚህ አጋጣሚ ልንገራችሁ ማለት ነው ማለት እውነቱን ደብቄ ውሸት ማወራ ልጅ አይደለም፣ ወይ ደሞ ውሸት ደብቄ እውነት ማወራ ልጅ አይደለም። እንደናንተ ማለት ነው። እናንተ ሩታ ያረገችውን ደግነት ደብቃችሁን ብቻ ምንም ነገር እንዳላረገች ምታውሩ አላችሁ ዝንቦች። ግን እኔ አብርሽን ማለት ነው ምንም አይነት ማለት ብዙ ነገርን ስለለወጠ ብዙ ልጆቹን የስራ እድል ስለፈጠረ ምናምን እኔ በጣም ነው ማደንቀው በዚህ አጋጣሚ። ነገር ግን እኔ ከልጅነት ተጀምሬ ማለት ነው ምኞቴ አጭር ወንድ ወድጄ አላቅም። አጭር ወንድ ተመኝችም አላቅ። ባሌን አታዩም? እንዲ አታቁም? ሁለት ሜትር እኮ ነው። እንደ እኔ ማለት መልክ ምናምን ምንም ነው። ግን እኔ በህይወቴ አጭር ወንድ ምንም የፈለገ ሀብታም የፈለገ ለምን እኔን አ አልጋ ላይ አስተኝቶ የሚያኖረኝ ራሱ ብኖር ቢኖር ማለት ነው። አጭር ወንድ በፍጹም አልወድም፣ ልንገራችሁ በዚህ አጋጣሚ። እኔ ምኞቴ ነው አለቀ። መልክ ምን አደረገን ምናም ልትሉ ትችላላችሁ፣ ገባቸው። ግን የኔ ምኞቴ ከድሮ ጀምሬ አጭር ወንድ አልወድም፣ በዚህ አጋጣሚ ልንገራችሁ ማለት ነው። እና ግን እኔ አብርሽን አፍቀሬው አላቅም፣ ከልቤ ልንገራችሁ በዚህ አጋጣሚ ማለት ነው። እየመረች ትውጫለሽ። እና አሁን ወደ ፍትፈታው ልሂድ፣ ማለት ለእናንተ ነው መልሶ የሰጠዋችሁ እና እኔ አብርሽን ልወድ ማለት ነው፣ ስራ አጣው አብረን መሄድ አለብን። እንደገና ትናንትና መሄድ ይችል ነበርን። እግዚአብሔር ልብስ ምናምን አዘጋጅቼ እንዳልሄድ እኔ ሄርሜላን ደጋግሜ መርገም የምፈልገው ታውቃላችሁስ። እግዚአብሔር ይድፋሽ ማለት እፈልጋለሁ፣ ደጋግሞ እግዚአብሔር ይድፋሽ፣ እድሜ ዘላለምሽን እግዚአብሔር ይድፋሽ። ገባሽ አይደለ? እኔ ቤተሰቦችሽን አልጨምርም፣ ፋሚሊዎችሽን አልጨምርም፣ ወይም ደግሞ ልጆችሽን አልጨምርም። ገባሽ? ህይወትሽ ዘመን ሁሉ እግዚአብሔር ይድፋሽ ማለት እፈልጋለሁ በዚህ አጋጣሚ ምክንያቱም ውሸትን እያወረች እግዚአብሔርን ስም እየጠራች ሰው እንዲያምን እያስደረገች ማለት ነው። ሩታን እንድትሰደብ የምታረግ ወይም ደግሞ የሴት እርካሽ የብልግና ጥግ ያለችው ህርሜላ ናት። ገባችሁ? ካወቅኩኝ በሆነ መንገድ አልደውልልክም ልልግም እንዳሌት ካወቅኩኝ ከዛ በኋላ በቃ አንተን ይዤ እሄዳለሁ ብዬ ያሰብኩት ቤተሰቦችን አግኝታ ትመጣለህ። መስቀልም አዲስ አበባ ላይ የሚታወቅበት ምንም ምክንያት የለም አደለ አደል አዲስ አበባ ላይ ሲጀመር ማለት ነው እሱ ሲጀመር ከእናት ከአባቱ ለጉዞ አዘጋጅታችሁ አንድ ላይ ነው ሄዳችሁ። የቀራችሁት የለም እነ ዊንታ ሁሉም እንዳለ ቲክቶከርና ዩቱበር አንድ የቀራ የለም። አንድ የቀራ ማለት ነው። አንድ የቀራ ሁላችሁም ሄዳችኋል። ገባችሁ አይደለም። ግን ሀይሚና ሀይሚን ደግሞ ከካሜራ ጀርባ አይታችሁ ከሆነ እሷም ነበረች ዳመራ ላይ ማለት ነው። ግን ከነሱ ጋር ምናምን እንደዚህ ምናምን አልታየችም። ምክንያት ጥንቁቅ ልጅ ስለሆነች ማለት ነው። ግን እችም እኮ ሄዳለች አብረው ነው የሄደችው ግን አሁን ደግሞ እኛ እንድናምን መስቀል ካለፈ በኋላ ከተመለሱ በኋላ ውሸታቸው ስለተጋለጠ እንግዲህ እንድናምን ነው የመጡት ማለት ነው። እሺ፣ ምን ችግር አለ ቤተሰብ በጣም እኔ ምለው ማለት ነው፣ በጠጣም አይሻልም። እኔ ምለው ማለት ነው ሲጀመር አብርሽ ቢሄድ እኮ ኖርማል ነው። ገባቸው አደለ የእውነት የእሷ ቤተሰብ ጋር ቢሄድም ኖርማል ነው። እዚህ ጋ ፍቅረኛሞች ቢሆኑ የሆነ ነገር ካላቸው ነው ቤተሰብ ጋር አልሄድም ብሎ የሆነ የሚሸማቀቀው ወይም ደግሞ የሚያፍረው ማለት ነው። ገባች አይደለ? ኖርማል እንደ ጓደኛ ከተሳሰባችሁ ይዛው ብትሄድ አንተም ይዛት ብትሄድ ችግር የለውም ነበረ። ነገር ግን እናንተ መሀላችሁ ላይ የሆነ ነገር ስላለ ውሽማና ውሽማ ስለሆነ ምን ችግር አለው እኮ፣ ነው የምትሄደው ገጠሩ። እግዚአብሔርን በጣም የሚመች ገጠር ነው። አረ ነው ገጠር። ጌታ ይድፋሽ፣ ሁሌ ጌታ ይድፋሽ፣ አምላክ አንቺን ይድፋሽ። በጣም ነው የምጠላት፣ በዚህ አጋጣሚ ማለት ነው። ምክንያቱም የአብሪሽና የእሩታ የትዳር የእውነት ማለት ብዙዎቹ ልትውሉ ትችላላችሁ። እሷ ከመጣች ነው እንደ አብሪሽና እሩታ የተጣሉት ምናም ልትውሉ ትችላላችሁ። ነገር ግን ከአብሪሽና ከሩታ ትዳር እሷ ብትርቅ ኖሮ አብሪሽና እሩታ አንድ ላይ የሆኑ ነበረ፣ እስካሁን ማለት ነው። ገባችሁ አይደለ? እሷ ግን አብሪሽ እንኳን ማለት ነው ይቅርታ ተውት፣ ይቅርታ፣ አልጠየቀም ሲጀመር። ይቅርታ ጠየቀ፣ እግር ላይ ወደቀ፣ ምናምን፣ ኖ ነው፣ ኖ ነው፣ እሱ ለማስመሰል ነው። ገባችሁ አይደለ? ግን በዚያ ገጠሚ ከህይወታችን ውጪ ተብላ የእውነት ብትርቅ ኖሮ ገባችሁ አይደለ። እየመጣች እንደ ዝንብ ሲጀመር ከአብርሽ ጋር ያሉት እንዳለ ዝንብ ናቸው ሲጀመር ማለት ነው። ምክንያቱም ዝንብ ምን ላይ እንደሚቀመጥ ታውቃላችሁ። ጥሩ ቦታ የለውም እሱ ከሽንት ቤት ውጪ ማለት ነው። ገባችሁ አይደለ? ግን ያም ሆኖ ማለት ነው እንደ ማለት እየገባች አብርሽና ሩተ ልክ የሆነ ነገር ሲሆን እየገባች መሀል ለጥልቅ ከምትል ብትርቅ ኖሮ እነሱ ይታረቁ ነበረ። መንስኤውን እናውቃለን። በነፃ ነው የተጣሉት። ግን ሄርሜላ ነው የተጣሉት ምናምን እንድትሉ ትችላላችሁ። ግን ዋናው መንስኤው ዋናው አብሪሽና ሩታ እንዲለያዩ ያደረጉት አንደኛ ሄርሜላ፣ ሌሎች ደግሞ ሁለት እነዛ ጫታምና ጫታሙ ተባባሪ እንዳለ ናቸው። ገባችሁ ሌላ ምን ቀራችሁ? በተረፈ የእኔ ቤተሰብ ሰላማችሁ ይዛልኝ። እነዚህ በጣም ነው ያስጠሉኝ። ሙሉ ቪዲዮ ምናምን አላወራም፣ አላብራራም ባይ